ሰላም ጤና ስ ለኢትዮጵያ ና ትውልድ ኢትዮጵያን በልንደርች ያለች ሁሉ ሰላማችሁ ይብዛ እያልኩኝ አሁን ያለበት የአማራ ክልል የፋኖ ሁኔታ እንዲሁም አዲሱ ምንሻ እንዲሁም ደግሞ እጃችሁንም በሰላማዊ መንገድ የሰጡትን በተመለከተ በሰፊው የምናነሳ ጉዳይ ይሆናል። አዛ በፊት ግን ስለ አቶ ጃዋር መሀመድ የምናነሳ ይሆናል በጣም አነጋጋሪ የሆነው ፖለቲከኛ ባዩ ጀዋር መሀመድ በትናንትና ሁለት እንግዲህ የኳስ ደጋፊዎች በታጣቂዎች በተተኮሰ በመንግስት ኃይሎች ህይወቱን ማለፉን ዘግቦ ነበር። በተለይ በመግለጫው በሰጠው መግለጫ በሰጠው መግለጫ በረከት ሀማ የሚባል በመንግስት ታጣቂ ኃይሎች በተተኮሰ ጥይት ህይወቱን ማለፉን ተናግሯል። ነገር ግን ልጁ በህይወት አለ ብሎ ተከታትሎ እንግዲህ መግለጫ እንደሰጠ ተመልክተናል ማለት ነው። ይህ ሰው ስለ አቶ ጀዋር ወደኋላ መለስ ብዬ ትንሽ ላውጋችሁ በፊት እንግዲህ ቶ ጃዋር እናውቀዋለን። በተለይ አጫሉ ከሞተ በኋላ አስከሪና ስ ወጣ በማለት ስንት ወጣት እንዳስቀጠፈ እናስታውሳለን። ይህ ብቻ አይደለም። በአዳማና አካባቢ ተከበፉ በማለት ስንት ወጣት እንዳለቀ እናስታውሳለን። በዚህ ብቻ አላቆምም። የአዲስ አበባ ኮንዶሚኒየም ለቄሮ በሚል ሰበብ ብቻ በማንሳት ስንት ወጣት ሕይወት እንዳስቀጠፈ በዚሁ መግለጫ ላስታውሳቸው እፈልጋለሁ። ሶስት ጊዜ የኦሮሞ ወጣት አስጨፍጭፏን። አንደኛ ተከበፉ በማለት ሁለተኛ ደግሞ በአዲስ አበባ ኮንዶሚኒየም ምክንያት ለወጣቱ ቄሮ ብቻ ወጣቱን በማነሳሳት ላልተገባ ህይወት እንደዳረገው እናስታውሳል። እንዲሁም ደግሞ በጫሉ ሞት ምክንያት አስከሬ ነው አዲስ አበባ ላይ በማለት ባነሳው በእነዚህ ሶስት ጉዳዮች ከፍተኛ የኦሮሞ ወጣቶችን እንዳስጨፈጨፈና እናስታውሳል። አሁን ደግሞ በዛ አለበቃ ብሎ በተለይ ደግሞ እዛ በፊት ፈተና ሰርጎ እኮ ያስወጣ ሰው ነው። ይህ ለሀገር የማይጠቅም ሰው አንድ ማመለከቻ ነው። ፈተና ያስሮልተኛ ፍልፈ ተፈታኞች ለውጡ ሳይመጣ በፊት ልና ሰው ሳለን የአስራ ሁለተኛ ክፍል ፈተና ለሀገር የሚጠቅም በራሱ ሰርቶ በራሱ የሚወጣ እንጂ ሰርቆ ውጤት ይዞ ኦፊስ የሚዝ ሰው አይደለም። አመላካች እነዚህን ተግባር የሚያደርግ ፖለቲከኛ ሰው ዛሬ ደግሞ በጣም ከገረመኝ በመንግስት ተጸጥታ ኃይሎች ተተኩሶ እንግዲህ በረከት ሀማ የሚባል ህይወቱ እንዳለፈ ሲዘግብ፣ ወዲያውኑ ልጅ ተከታትሎ ደግሞ በህይወት አለው ብሏል። እንደዚህ አይነት የወረደ አመለካከት እዛው ሀገርን እንግዲህ እንለውጣለን ብሎ የሚንቀሳቀሱ ሀይሎች እሱንና እሱ መሰሎች በርካቶች እንዳሉ በአጭሩ በመግለጫው እያስተማረን ይገኛል ማለት ነው። ስለዚህ ለኢትዮጵያ የሚያስፈልጋት ለሰላም የሚያወሩ ምላሶች ብቻ ነው እንጂ እንዲህ በጣም ይገረመኝ ነው። እንዲህ የወረደ አመለካከት እዛው ነው እንግዲህ ሀገርን እንገነባለን ማለት ብለው የሚያስቡ ስለዚህ ኢትዮጵያ የሚያስፈልጋት አሁን ያለችበት ስታትስ ኢትዮጵያ የሰላም ራብተኛ ነች፣ የምግብ ራብተኛ ያሏት ሀገሮች ናቸው። እነዚህን መጠገንና ከበሽቷ እንድታገግም ማድረግ የሚያስፈልገን እንጂ እንደነዚህ አይነት የወረደ አመለካከት የሚያወሩ ተሰሚነታቸውን ብቻ ፎከስ የሚያደርጉ ስለዚህ ይህንና እሱንና እሱን መሰሎች በርካቶች ማንሳት ይቻላል። ትናንት ከሰጠው መግለጫ አይናውጣ የሆነው የሆነ ውሸት ስለሆነ ትንሽ እንዲሁ ቆንጠጥ ለማድረግ ያክል መናገር ግድ አስፈላጊ ስለሆነ ነው። ስለዚህ ከጀዋር በተከታታይ ከሰራቸው ትላልቅ ጥፋቶች ላብነት ያነሳውላችሁ ትንሽ ሲናስታውሰ ወደ ኋላ ተመልሰን የሰራቸውን ስራዎች የሚለውን አንጻራዊ ለማየት ያክል ነው እንጂ ያዝ በፊት ይታወቃል። አዲስ አበባ ላይ ስንት ወጣቱ እንዳስጨፈጨፈ ለቀር ኮንደሚኒየም የሚል ሰበብ ብቻ ዞ ይሄ ብቻ አይደለም። ተከበቡ በማለት ወጣቶች እንዳስጨፈጨፈ ግልጽ ማስረጃ በቂ ነው። ምክንያቱም ዛሬ ይሄ የሚናገረው ምንም ሊደንቅ አይገባም የሚለውን ለማስገንዘብ ያክል ነው። ሌላኛው ጉዳይ በተለይ በአማራ ክልል በአዊ ብሔረሰብ አስተዳደር አርጡማ ፉርሲ ተብሎ በሚታወቀው ወረዳ አካባቢ ሲንቀሳቀሱ የነበረው የመንግስትን የሰላም ጥሪ ተቀላቅለዋል ማለት ነው። በርካቶች ገብቷን፣ በተለይ በመንግስት መግለጫ እንደሰጠው በነዚ አ አምስት ወር ውስጥ እስከ 700 በላይ የሚደርሱ ታጣቂ ወንድሞች በሰላማዊ መንገድ እንደገቡ መግለጫ ሰጥቷል። ስለዚህ የሚያስፈልገው ለኢትዮጵያ የሚያስፈልጋት ሰላም ነው። ምክንያቱም ሁለት ኢትዮጵያ የሚያስፈልገን ነገር አለ አንደኛ የሰላም ራብተኞች ሁነና ሰላም አጠና ሲቀጥል፣ ደግሞ የምግብ ራብተኞች ነን። ብዙዎች የኢትዮጵያ ህዝብ ስንቱ ቤዚክ ኒድ ያገኛል የሚለው ጥያቄውን የምናውቀው እንግዲህ በአካባቢዎች ያሉ ሰዎች ብቻ ሊሆን ይችላል። ስለዚህ እኛ የሚያስፈልገን ቅድሚያ ለሰላም ሰጠን፣ ለስራ ቅድሚያ ሰላማችን ለብሰን መስራት ነው። ስለዚህ እናንተ ፖለቲከኞች በሚናገሩ ምላሳችሁ አገርን አይለውጥም። አገር የሚለውጥ ሰላማዊ ዜጎች ን የሚሰሩ እጆች ብቻ ነው እና ስለዚህ በአጭሩ የሚያስረዳን እናንተ ፖለቲከኞች ከድርጊታችሁ እየተማርን ስለሆነ ከዚህ በላይ ህዝብን ባታወናብዱ መልካም ነው እላለሁ። በተለይ በአማራ ክልልም ሰሞኑ በርካታ ታጣቂዎች የመንግስት የሰላም ጥሪት እየተቀላቀሉ ይገኛል። አንዳንዶቻችሁ ማስተባበያ እየሰጣችሁ ነው። ላብነት ያህል ላንሳላችሁ። በአማራ ክልል ከተቀሰቀሰው ቀውስ አንጻር ሁለት ዓመት ሆኖታል። ከዛ በፊት ግን ለምሳሌ ሚኒሻ የሚባል አልነበረም፣ የታጠቀ ሚኒሻ አልነበረም። አሁን በበርካታ ታጣቂ ሚኒሻዎች እንዲህ እንደምታዩት በጎንደር በደቡብ ጎንደር ዞን በስቴ በወረታ በርካቶች ታጣቂዎች እየሰለጠኑ እየታጠቁ እየገቡ ይገኝ። ይህ ማለት ለሰላም ቅድሚያ መስጠታቸው ማህበረሰቡ ስለተገነዘበ መሆኑ ማስረጃ በቂ ነው። ምክንያቱም የአማራ ህዝብ ህልውና ነፃ ወጣል ያሉ ፋኖ ነው። እንነጋገር እንደራደር ሲባል ነው አሻፈረኝ ያለበት ምክንያት አንደኛ ጥቅምና ጥቅም አዘል መሆኑ በአጭሩ ያስረዳን። እንዲሁም ደግሞ ስልጣን ጥማተኛ መሆኑ በአጭሩ ያስረዳን። ይሄ ብቻ አይደለም፣ ህወሓትን በተመሳሳይ ሸኔን በተመሳሳይ ግልጽ የሆነ አቋም ነው። ምክንያቱም በንግግር በድርድር ክልሉንም ሀገርን ሰላም ማድረግ የሚቻልበት መንገድ ክፍት መሆኑ እያለ ይህን አማራጭ መጠቀሙ ስልጣን ጥማተኛ መሆኑ ማሳያ መንገድ ነው። ለዚህ ደግሞ ማህበረሰቡ በግልጽ ለሚኒሻና ለአድማ ብትን እየተቀላቀለ እንዲህ በሚያስደምም ሁኔታ እየታጠቀ እየወጣ እየተመለከት ነው የሚገኙ። ስለዚህ በአጭሩ የሚያስረዳ ተግባሩ መሬት የወረደ እውነታው ህዝቡ ማህበረሰቡ እየተረዳ ወደ ሚኒሻ እየተቀላቀለ የሚገኝበት ሁኔታ ነው። ስለዚህ አሁን ፋን የሚባለው ነገር በብዛት እየገባ ነው። የማይገቡት ደግሞ ወደ ሚኒሻ እየገቡ ነው። ባጭሩ የሚያስረዳን አሁን ወደ ሰላም የሚመጣበት መንገድ ሩቅ አለመሆኑ ስለዚህ የሚያስፈልገን ሰላም ነው። ሰበብ የፈጠራችሁ እንደነ ጃዋር አይነት ትላልቅ ውሸታችሁ እስኪወጣ ድረስ በትዕግስት እየጠበቅን እናያለን። እኛም እየተከታተልን መረጃችሁ እናወጣለን ማለት ነው። እኛ የሚያስፈልገን አሁን ፖለቲከኞች ሳይሆን ሰላም ነው የሚያስፈልገን። ለሰላም ደግሞ እናንተ የምትረብሹ ከድርጊታችሁ ተቆጥባችሁ ለሰላም ቅድሚያ ስጡ። ለአማራም ትቆረቆሩ ከሆነ ለምንድን ነው ለሰላም ለንግግር ለድርድር ክፍት ያላደረጋችሁት ስለምትፈልጉ ነው ስልጣን ስለምትፈልጉ ነው ያከሰራችሁትን አማራ ክልል እኮ ባጭር ሲሰላ ስታቲስ ሲወጣ ከ አስር ቢሊዮን ዶላር በላይ ነው ይህን ለመጠገን ስንት አመት ይጨርሳል ፋኖ ገብቶ ነው ይህን የሚጠግ ነው ወይስ ደግሞ የትግራይን ክልል የሚጠግ ነው የህወሓት እንደገና ስልጣን መጥቶ ነው ይሄ ግልጽ የሆነ ፋክት የሚያሳይ ጉዳይ ነው። ህዋትን ወደ ኋላ ተመልሰን ብናየ 27 ዓመት ለትግሬ ምንም የጠቀመው ነገር የለም። 27 ዓመት 27 ዓመት በስልጣን መንበር በነበረበት ጊዜ ምንም የጠቀመው የለም። በአማራ ክልል አብነት ያላንሳላችሁ፣ ገዶ አንዳርጋቸው ስልጣን በነበረበት ጊዜ ለአማራ አንድም ነገር ሲናገር፣ ለአማራ ህልውና ሲታገል የሰጠው መግለጫ እንደሌለ በብዛት እንኳን አመሳስሎ ከመኖር ውጭ ዛሬ ስልጣን ሲያጣት እውየ ማለቱ የት የመጣ ነው? ይህ የሚያስረዳንኮ ስልጣን ፈላጊ ብቻ መሆኑ ነው። ሰው መስራት ያለበት በተሰጠበት ኃላፊነት ነው። ሲወርድ ደግሞ አመስግኖ መውረድ ነው ያለበት። ስልጣን ሲያጣ እውየ ማለት ምንድን የት የመጣ ጉዳይ ነው? ይህን የምታስረዱን ለስልጣን ብቻ የምትሮጡ መሆኑ ነው። ስለዚህ እባካችሁ ከድርጌታችሁ ተቆጥባችሁ ለአማራ የሚጠቅሙ ሰላም ነው። በአጭሩ ስለነ ዘመንን መመለስ እንችላል ነው። ወደኋላ ተመልሰን በሰፊ ማውራት ይቻላል። እየሰሩት ያለን ታሪካችሁ ማውራት ይቻላል። በስመ አማራ በስመ ብሔር አትነግዱብን። አሁን እየተደረገ ያለ ይሄ ነው። ስለዚህ ውዴ ቻናል ቤተሰቦች ለሰላም ዘብ እንቁምላለን። በሌላ ቪዲዮ እስክንገናኘው